ሰላምን ለማጽናት በሚሰራው ስራ የመሪነት ሚናችንን እየተወጣን ነው ሲሉ በደብረ ብርሃን ከተማ አስተዳደር የሚገኙ ሴት አመራሮች ተናገሩ። ያጋጠመውን የሰላም ችግር እንዲፈታም ሴቶች ኃላፊነታቸውን ሊወጡ ይገባል ብሏል። ዮናስ ታደሰ እንደሚከተሉ ያቀርበዋል። በክልሉ ያጋጠመው የሰላም እጦት በሁሉም ዘርፍ ምስቅልቅልን እያስከተለ ነው። ይህንን የሚገልጹት አመራሮቹ በተለይም በዚህ ወቅት ሴቶች ላይ የሚፈጠረውን ጫና አስረድተዋል። እንግዲህ ሴቶች በቀውስ ጊዜ ብቻ አይደለም በመሪነት ደረጃ ሲሆኑ የሚፈተኑት። ቀውስ ሳይኖርም ሴቶች ድርብ ድርብ ኃላፊነት ነው ያለባቸው። ቤተሰብ ይመራሉ፣ ያስተዳድራሉ፣ ተቋም ይመራሉ፣ ህዝብ ይመራሉ። ስለዚህ ትልቅ ኃላፊነት ነው ያለባቸው በቀውስም ባይሆን ሳይሆን በመደበኛው ጊዜም ኃላፊነታቸው ከባድ ነው። ከወንዶቹ በተለየ ማለት ነው። እና በጣም ፈተና ነው የሚሆነው በተለይ በዚህ ወቅት መሪነት ላይ መቀመጥ ማለት ነው። በተለይም ሴቶች በሰላም እጦት ዙሪያ ሰላም ከሌለ ብዙ እናቶች የስነልቦና የኢኮኖሚም፣ የተለያየ ጫና ይደርስባቸዋል። እና ሰላም ለሴቶች እጅግ በጣም አስፈላጊ ነው። ምክንያቱም እናቶች ብዙ ኃላፊነት አለባቸው። የልጆቻቸውን ሰላም ይፈልጋሉ፣ የቤተሰባቸውን ሰላም ይፈልጋሉ፣ የአካባቢያቸውን ሰላም ይፈልጋሉ እና ሰላም ለሴቶች በጣም ሁለንተናዊ ነገር ነው። የችግሩን አንገብጋቢነት በመረዳትም ሰላምን ለማረጋገጥ የተለያዩ ስራዎች በመከናወን ላይ ስለመሆናቸውም ነው የሚገለጸው። እንግዲህ ሰላምን ለማምጣት እኛ እንደ ተቋም ማለት ነው በርካታ ስራዎች እየተሰሩ አሉ። ሴቶች በተለያዩ አደረጃጀቶች ተደራጅተዋል። አሁን ላይ በተለይ በዚህ ዓመት የተቋቋመው የሴቶች የልማት ህብረት የሚባለው አደረጃጀት ሴቶች በአካባቢያቸው ሰላም ጉዳይ ስለ ሰላም በልጆቻቸው በባለቤቶቻቸው አስተሳሰብ ስለ ሰላም ባላቸው አስተሳሰብ ጉዳይ ይመክራሉ። በርካታ መድረኮችን እንፈጥራለን። በሴቶች ዘርፍ ለሰላሙ ሲባል ሰላም ለሁሉም ሁሉም ለሰላም አስፈላጊ ስለሆነ ማለት ነው። የሰላም ማጣት ደግሞ ትልቁ ነገር ጫና የሚፈጥረው ሴቶች ናቸው፣ ባሎቻቸው ናቸው፣ ልጆቻቸው ናቸው የሚሞቱት በሁሉም ወገን ማለት ነው እና እንደ ሴት አመራር፣ እንደ ተቋም ብዙ ጊዜ መድረኮችን እንፈጥራለን። ወደ ውይይት፣ ወደ ድርድር ልጆቻቸውም ይሆናል፣ ባሎቻቸውም በቅርብ የሚያውቋቸውን ሰዎች ዘመዶቻቸውም ሊሆን ይችላል በሰላም ወደ ቤታቸው ሊያስገቡ እንዲያስገቡ እንመካከራለን ማለት ነው። በራሳችን የሰላም እጦት እያንዳንዱን እንቅስቃሴ አይገመት ያደርገዋል የተባለ ሲሆን ለዚህ ደግሞ ሴቶች ብሎም እናቶች ሚናቸውን በአግባቡ ቢወጡ ነገሩ ቀላል ይሆናል። በየትኛው በረገድ ግን ሰላማችንን ለማስፈን ንግግር ብቻ አማራጭ መሆን አለበት ነው የተባለው። ሰላም ከሌለ እንግዲህ ጎረት ነውንም ማወጥ አንችልም። በማን ጊዜ በየትኛ ወቅት ምን እንደሚያጋጥምን ስለማናቅ ማለት ነው እና እንደ ሀገር ሰላም መምጣት አለበት በጦርነት በሞት የሚፈታ መፍትሄ የለም ካሳለፍነው ጦርነት መማር ይጠበቅብናል ብዬ አስባለሁ በርካታ ሰዎች ሞተዋል በርካታ ወጣቶች አካል ጉዳተኛ ሆነዋል መጨረሻ ግን በስምምነት ነው የተፈታው ማለት ነው አሁንም ደግሞ መምጣቱ አይቀርም የሚል እምነት አለኝ ሰላም ወረዱ ላይቀር ሁሉም ወገኖቻችን ሰብአዊም ቁሳዊ ጉዳትም አይድረስ የሚል መልእክት ነው ያለኝ መንግስት በጣም ሆዴ ሰፊ ሆኖ ተደጋጋሚ የሰላም ጥሪዎችን እያደረገ ነው ያለው። ይህንን የሰላም ጥሪ ደግሞ ማህበረሰቡ እታች ያለው በተለይ እናቶች ጭምር ልጆቻቸውን፣ ቤተሰቦቻቸውን ይብቃ ብለው ተጽዕኖም እየፈጠሩ ወደ ሰላም እንዲመጡ ማድረግ ያስፈልጋል። አስተማማኝና ዘላቂ ሰላምን በመፍጠር ረገድ ሁሉም ሚናውን መወጣት እንዳለበትም ተመላክቷል።